ሰውንድሽ አንድ ያስገብኝ ዋር ሀፕን ስቲል አስገባት። ወይ፣ ያቺ ልጅ እኮ ቀልዴን ነው ያልኳት እንዳይደብራት ባልተና ምናምን ያለችው አለሽ እንዴ። ወይ፣ ሰላም ሰላም ሰላም። ጤና ይስጥልኝ። ይስጥልን። ሰላም ነው። ሳለ፣ የምር በጣም ነው የምትመችኝ። በጣም በጣም ነው የምወድሽ። በቃ የሆነ ታላቀት የምትሆኝ ሁላ ምኞቴ ነበር አሁን ዳሪ እንዴው ብትወኝ የሚለኝ አይመጣም ግን እኔ እንደዚህ በቃ አዛውንቱን የቀረው ማለት ነው 24 ያለኝ አምስት ዓመት ትክክለኛው አይ በቃ ታላቅ መካሪ ምናምን ይባል ለዛ ነው ታላቅ እህት ያልኩት ነው ለዛ ነው እና በጣም ነው ታናሽ የብቶኝ በጣም ደስ ይለኝ ነበር። ምክርሽ ግን አይለኛ ነው እንደ ታላቅ የብቶኝ ይለኝ ያለበት ነው። እኔ ኢትዮጵያ ኢትዮጵያ ግን ለምንድን ነው ቤት ሲያወሩ ይጫጫሉ በየ ሁሉ ቤት? ከቤቱ ነው ጫጫታ ይበዛል። ቤተሰብ አንድ ላይ ስለሚቀመጥ ነው። አረ አይደለም ማሚ፣ የስራ ቦታ ነኝ፣ ለዛ ነው። ኦኬ። እኔ ኤቭሪባዲ ሲገባ ቤት ውስጥ ጫጫታ ያለ ስራ ቦታ ሆኜ ነው ከቅድም ጀምሬ ሳዳምጥሽ ነበር። ምክሮችሽ ምናምን በቃ ኮንፊደንስሽ ሁሉ ነው ደስ የሚለኝ እና ከአወራሻቸው ደግሞ በጣም ብዙ ነገሮች ህይወቴን የሚገልጹት አሉ እና ከአንቺ ተማርኩትም አለ እና በጣም ነው የምወድሽ። ፈጣሪ ልጆችን ያሳድግልሽ፣ ሰላም ያርግሽ። ሁሌ ባንቺ ያንቺ ሪከርዱላ ባየው ቁጥር ደጋግሜ እያየው ነው ምስቃው። በቃ ደስ ትኛለሽ ማር። አንድ ልጅ ነው ያለሽ? እኔ አንድ ልጅ አንድ ወንድ ልጅ አለኝ። አምስት አመቱ ነው። ከባልሽ ጋር ነው የምትኖሪው? አሪፍ፣ ጥሩ ባል ነው

የኢትዮጵያ ደግሞ ሕግ የለውም እኮ እንደው እንደዚያ አይዋንዋን ብለሽ እንኳን ታስገመልችዋለች። ሱሪውን ይዞ ይሮጣል። የዛ እኮ ሕግ የለው ነገር። እንደው እንዴት ነው ግን ጭሎ መኖር ነው። ውይ የኔ ፍቅር፣ አይዞሽ አይዞሽ። እኔ ማን ወጣት ነው? እንዴት ነው ተጨቅ ያለ ጎ ምድር ላይ የቆየ ነው? አይ ወጣት ወጣት ነው። አይ አራት ዓመት ምናምን ቢበልጠኝ ነው። 28 29 ገና ወጣቶች ናቸው። እሱ እንኳን ተስፋ ትንሽ እንኳን ጊዜ ተሰጧል። ይበስ እንግዲህ ቻልከ ተፈርጎ ይበሉ ይችላል። እሱ የበረድ ይሆናል። አንቺ ደንዝዘሽ እንደዛ እንኳን አይደለም ያው እስካሁን ደርሰጥም እንደዛ አይነት አይደለም። እኔ ማር አይዞሽ አይዞሽ የእኔ ፍቅር ልጅሽ አምስት ዓመት ነው ኦልሞስት ደርሶልሽ አምስት ዓመት ምንም አይልም አድጓል እግዚአብሔር በጣም የምር ወወ ብሬ ሆለ እሱን ተይው። ይሄ ማ ሳቅስ አለ አብረሽ ወደሽ በግድሽ ለአንዳንድ ነገር ብለሽ ትኖሪያለሽ ግን በጣም በፍ አረማም፣ እንዳታስባርሪኝ እኔ እንዳንቺ የተመቻቸ ሀገር ላይ አይደለሁም። አረ ወይ ጉድ! እኛም በናይን ዋንዋን እየተጠበቅነ ነው ደርየ፣ እኛም በናይን ዋን እየተጠበቅነ ነው። ማን የተመቻቸን ያለው? አሜሪካን ደግሞ እንደውም ኢትዮጵያ ለመወድ ይመቻል እኮ የማይዝሽ ነገር የለም። በዚህ ብትሮጪ ትራፊክ ይዝሻል ወይ አንደር ከቨር ፖሊሱ መጥቶ ይዝሻል የሆነ ነገር የአንቺ? ሊበጠ ይመስልሻል? የባለሽ ሊመጥ ይመስልሻል? የእሱ ይመስለኛል። እኔ ያው ከወለድኩ በኋላም ብዙም ከወለድሽ በኋላ ይቀያየር የለም ሁሉ ከአረብ አንዳንድ ሰዎች እኮ ከወለዱ በኋላ ነው የሆነ ታይም ላይ መከፋት፣ ከሌለ እንደዛው ሊቀጥል ይችላል፣ ግን ጋሚ ነው ነ ኤቭሪዴይ ባወራው ነገር ነው እየተናገርኩ። ሴት ልጅ ስታረግ ተንከባከባት፣ ስትወልድም እንደዛው። አርግዛ የጣልክባት ተባሳ ሜቸን ፊክስ ልታረጋው ብዙ ጊዜ አይዞሽ፣ እኔ ፍቅር አይዞሽ፣ ፍቅር ካለ መተሳሰብ ነገሮች ይቀየራሉ። የማይቀየር ከሆነ ግን አባሪው ይሄኔ፣ ምክር ነው የምሬ ነው ማለት አንድ ሰው ስትወልጅም ስትወልጅም አንድ አይነት ነው። ሳትወልጅም አንድ አይነት ነው። ዴት ስታረጁም አንድ አይነት ነው። ወልደሽም አልተቀየረም። ከዛ ውጭ ምንድን ነው? ካልተቀየረ ጊዜሽን ነው የሚበላብሽ። እሱ እውነት ነው። የአበሻ ምክር እንዳሰሚ እኔ አሁን የአበሻ ምክር ባለመስማቴ ነው ይሄው ሁለት ልጆች አሉ። ቅልብጭ ብዬ ደና የሄደውን እረ ታረቁ ብሎ ያመጣሽ እና ያስገድልሻል። ደና የሄደውን አንቺ ነሽ ህይወት ሽን ኑሮሽን መታቂው አንቺ ብቻ ነሽ። ደምራ እሱ እውነት ነው። ያንን ጥፋት ላይ ይቅርታ ይደረጋል፣ ይቅርታ ይደረጋል። ግን ይቅርታ ሲደረግ ዳሜጁ ምን ያህል ነው? አንቺን የሚጎዳሽ። ላይክ ጥፋትና ምስቴክ እየተደጋገመ ከሆነ ይሄ ሰው አይቀየርም። አባሪ እሱ እውነት ነው ይሄ ማይልክ ብዙ ጊዜ ጥፋት አጠፋ ይቅርታ እስከሚሰለች ከሚሰለች አለ አይደለም

በቃ እንደዛ ነው መሆን ያለበት። በነገራችን ላይ በዛ አምናለሁ። አንድ ላይ መሆን እናትና አባት አንድ ላይ መሆን ለልጅ ተገቢውን ፍቅር፣ እንክብካቤ፣ መከባበር ብዙ ነገሮችን ከኛ ስለሚማሩ፣ ያ ነገር ከሌለ አብሮ አንድ ቤት መግባት ብቻ ለልጆች ጠቃሚ ነው ብዬ አላስብም። ኤግዛክትሊ ያው እየኖርኩ ያለሁትም እንደዛ ባይሆንም፣ ግን የቻልሽውን ያቅም ደግሞ ወደ ፍቺ ከመሄዱ በፊት ማስተካከል ከተቻለ በኋላ ነው። ልጅሽም እንዳይወቅስሽ የሚስተካከል ከሆነ ደግሞ የአቅምሽን ትጥሪያለሽ። ያው ግን ፈጣሪ የፈቀደው ነው የሚሆነው። ፈጣሪ ላይ ስራ እየሰራው ነው፣ እሱም ይሰራል ግን ያ ያለፈው ጠባሳ አለ፣ ያለፍሽበት ነገር ነገ ደስ ቢሆን የሚል ነገር ያመጣብሻል። ግን ይኸውልሽ፣ ባለፈው ባለፈው በሬ ያረሰ የለም። ባለፈው ሜቢ አጥፍቶ አሁን ላይ ጥሩ ከሆነ እኮ እስኪ፣ ባለፈው ያጠፋውን ጥፋት አሁን ላይ የሚያጠፋ ሰው ነው በጣም ችግር እየፈጠረ ያለ እንጂ በፊት ያጠፍ ሁላችን እንኳን አጥፍተናል። መጀመሪያ ላይ ግን ከባለፈው ጥፋታችን አሁን ላይ ሰላም እየሰጠን ነው ነው ባለፈው አጥፍቶ አሁን ሰላም ከሰጠች እኮ ሶኬ ለሰው ልጅ ይቅርታ ይደረጋል። በጣም መልካም ላይ ነው። ያው ያለፈውን ትቶ ግን ትንሽ እኔ አሁን ላይ ችግር ያለብኝ ይመስለኛል። ያን ነገር መርሳት አልቻልኩም። ወይ ደግሞ ዳይሬክት የሆነ ጥሩ ነገርም ቢያደርግ የሚታየኝ ያ ያለፈው ነገር ዛሬ ላይ ትንሽ ስለወጣው ይሆን ከሰው ጋር ስለዋልኩ ይሆን የሚለው ነገር ነው የሚመጣብኝ፣ እንጂ ወዱኝ ላይ ሆነ በጣም ጎበዝ ሴት ነሽ። አወራርሽ ራሱ ጥፋትሽን ማወቅሽ አይስዌር ነው። ምንች በጣም ጎበዝ ሚበኪ፣ በቃ የሰው ነው አጥፍቷል። ዳሴ አሁን ላይ ሰላም የሚሰጥሽ ከሆነ ደግሞ ለመርሳት ለመርሳት ስትፈልጊ መርሳት ስንፈልግ እኮ ይረሳሉ ነገሮች። አለመርሳት ስንፈልግና ችግሩ ሲደጋገም ነው ነገርን መርሳት የሚያቅተን እንጂ ምርሳ ካለ እኮ እንረሳለን። ጋይስ አያችሁ እንግዲህ ወንዶች ተማሩ። እንደዚህ ከዚህ አሁን የብር የብር አንዳንዴ ፕሬግናንሲ ምናምን ሆኖ የምትና የምታደረጓቸው ነገሮች መቼም አይጠፋም። ሰላም ቢኖርም ስቲል ለማጥፋት ችግር ነው ጋይስ። ግን እኔ በጣም ያደነኩሽ ፎሉ አድርጌሻለሁ። እሺ በጣም ጎበዝ ጎበዝ ጎበዝ አትሊስት ብዙ ሴቶች ጀጅ የሚያደርጉት ወንዶችን ነው እንጂ የራሳቸውን ጥፋት አይናገሩም። እኔ ጥፋቴን አውቃለሁ። እንደውም ብዙ ጊዜ ራሴን ጠይቃለሁ። ለምን በፊት ላይ ያኔ ባለውበት ሁኔታ ፈጣሪ ለምን እኔ ማለት ሰው የሚፈልገው አለ የሚመኘው አይነት ሕይወት የሚመኘው አይነት ትዳር አለና ያ አልሆንልኝ ሲል ፈጣሪን በጣም ወቅሺው ነበርና የሆነ ሰዓት ላይ ደግሞ በቀና ልጅ ስል ጠንካራ መሆን ስላለብኝ ብቻ ያን ካል ላደረክልኝ ያለሁበትን እንድለምደው አድርገኝ ብዬ ደግሞ ፈጣሪ ለምኘዋለሁ እና የምርም ያን ነገር ለመድኩት መሰለኝ። ምንም አልመስለኝ እያለ መጣ እና ዛሬ ላይ ደግሞ እኔ ነኝ ጥፋተኛ የሚለውን እያሰብኩ ነው። ለምን ያኔ ቢስተካከልልኝ ብዬ ያሰብኩት ዛሬ ከተስተካከለ እኔ መቀበል መቻል አለብኝ። አደለም ያኔ መኘው ነው ዛሬ ዛሬ ስለተደረገልኝ መቀበልና ፈጣሪ ማመስገን አለብኝ። ትንሽ እዛ ነገር ላይ ከባድ ነው ግን ፈጣሪን እየለመንኩ ነው። ይስተካከላል ብዬ አስባለሁ። አይሆፕ እንዲስተካከል ደግሞ እኛ ኖረል የምር የምር የምር ዛሬ አሁን ትዳርሽን ለሰው ልጅ ፎርጊብ ይደረጋል። ኦኬ፣ አንዳንዴ አሁን ባለሽበት ነገር ሰላም ከሰጠሽ ጸልይበት እንዲስተካከል፣ ይቀየራል። የማይረሳ ነገር የለም። ለልጅ ስት ደግሞ ያንደፈን ነገርማ ለመርሳት ለልጅ ሲደጋገም እኮ ነው አንዳንድ ሰዎች በፊትም ያጠፋሉ አሁንም ያጠፋሉ እስቲል ያጠፋሉ። እንደ ደደብ ማየት ይጀምራሉ። አንቺ ያን ነው እንጂ እኮ ፎርጊብ ይደረጋል አይደል እንዴ ጋይስ፣ ከመጀመሪያው ጥፋት ተጠፍቶ ከዛ ሲደጋገም ነው ለተስተካከለ። በቃ ከተስተካከለ፣ አሁን ላለሽበት ቴንክስ ጋር ነው ማለት ያለብሽ። ለበፊቱ ለተፈጠረው ደግሞ ልጅሽን እያየሽ መርሳት ነው ነገሮችን የምሬና ምንጭ ቂም ካልሽ ማለት ነው። ቂም ካልሽ አብረሽ ባትኖሪ ይሻላል። እመምትሽ ቆለ መቼም ሰላም አለሽ። እሱ እውነት ነው። ያን ነገር ነው አሁን ፈጣሪን በጣም እየለመንኩት፣ ለምንኩት ያለሁት ያን አላ አይደለም ማትረሹ አይነት እሱ ነገር እና አሁን ላይ መልካም ሊሆን ያለውን ነገር ከበፊቱ እያገናኘው ዛሬ ላይ ለምን እንዲ ተቀየረ የምለውን ነገር በቃ ፈጣሪ ፈጣሪ ራሱ እሱን ከቀየረው እኔ ተቀብዬው ያን የምመኘውን ደስተኛ ህይወት እንድኖር እርዳኝ።

ሁሌ ተደጋግሞ ሲያጠፋ ነው ማይረሳ እንጂ፣ የሆነ ሰዓት ላይ ማ አሁን ላይ ጥሩ ከሆነ ሰው ነው ይሳት ያጠፋል፣ ይሳሳታል። አለ እኮ በየቤቱ እንደዚህ ያው በቃ እግዚአብሔር ያውቃል። ማምዬ አመሰግናለሁ፣ ስራ ላይ ስለሆንኩ ነው። የኔ ቆንጆ ችግር የለም፣ አይዞሽ የኔ ፍቅር። ወደ በቃ ፈጣሪ ጤና ያድርግ፣ ጤና ይስጥሽ ከእነ ልጆችሽ፣ እግዚአብሔር ባርክሽ። አመሰግናለሁ። አሜን፣ አሜን፣ አሜን። ይኸውልሽ መክሮሽ ሪኬስት የላኩት አስራ ስድስት ሰው ይሆናሉ፣ መክሯት ነው ሊመክሩኝ ከሆነ አመሰግናለሁ። አንዳንዴ እግዚአብሔር በሰው ነው ሰውን የሚረዳው። ካራ ምን ይመክራሉ ወይ ምን ፋስ ፋስ ነው ነው ለምኑ ቀላል ነው? ነው የሚባል እሱ እውነት ነው። ደግሞ ያልደረሰበት ግልግል ያውቃል ይባላል። ብዙ ሰው ራስሽ ነው የምታውቂው በቤትሽ ያለሽን ችግር። ግን እግዚአብሔርን ጠይቂው። የምትወጂው ከሆነ አሁን ላይ ከተስተካከለ እግዚአብሔርን መጠየቅ ብቻ ነው። እሺ፣ እሺ። የሚያበግንሽ ከሆነ ግን አሁንም አባሪው ነው

አልጠይቅም ራሴን። አንድ ነገር አስተማረችኝ። አሁን እኔ ነው ማርያምን ነው ብላችሁ፣ እስቲ ቆይ እኔ ስበሳጭ፣ ቆይ ነገር ለምንድን ነው ችግር የተፈጠረው ብዬ እራሴን መጠየቅ አለብኝ። አንዳንዴ ጎበዝ አደለችም ልጅቷ። አጢን ከራሴ ነው መሰል ጥፋትም አለብኝ አለች። ችግር ነው እኮ የሆነ ተበደላችሁበት፣ ፕሬግናንሲ ምናምኑ ናችሁ፣ ፎርጊቭ ለማድረግ በጣም በጣም ሀርድ ነው ጋይስ በጣም ያሽ ልጅየውን በዚህ ሰዓት ተስተካክሏል ኤቭሪቲንግ ዝ ግድ ግን፣ እሷ ደግሞ ፕሬግነንት ምናምን እያለች የተሰራው ምስቴክ ሊጠፋ አልቻለም። ጭንቅላት ላ ያለች አዘ ፕሮብሌም ደስ አለች። ልጅቷ በጣም ጎበዝ ስማርት የሆነች ልጅ። አንቺ ግን እግዚአብሔር ይቅር ይበልሽ። በሉኝ ስቲ ይቅር እንዲያደርግልሽ ትፈልጊያለሽ? አትያትም ወይኔ ከወጣችሁ በኋላ ምን ጊዜ ጥያቄ? አረ እናንተስ ታስቁ። ምርጥዬ እዛው ቁጭ በይ። አሁን እስራኤል ምን አለ በዚህ ሰዓት ቁጭ በይ። ገብተሽ ምን ፊት ለማለት ነው? ጥልፍ ቀሚስሽን ለብሰሽ ጥምቀት እንደደረሰ ሰው። ምን ልትሆኑ ነው ግን ገብታችሁ? አራስ ገቢ ግዴ ይሉኛል። ምን ለመሆን ነው? ኔልተኛ ነው። በቃ ከሆነ ባርኮን እንሸኛለሁ። ጠዋት ከእንቅልፍ የተነስቼ ለዛኛ ነኝ። ወንዶቹ ነው እኮ የሚያስቡልኝ ኔ ሴቶቹ ይጋፋሉ። እዚህ ባሏ ፈሱን እየፈሳባት ተኝቶ አይንሽ እንደክሞት አልተኝ። ለኛ ው ጓደኝ ሬጉላር ፍሬንድ ፍሬንድ ፍሬንድ የድሮ አፍቃሪዬ ያሁኑ ጓደኛዬ

እስትረሳቸውን ሊያራግፉ እዚህ፣ ግማሹ በጥልፍ ቀሚስ ግማሹ በጉርድ አይደለም። በቃ ሄደች እኮ ልጅቱ ምክር ይዛ በቃ እኝ ብላ ሄደች። ምክር ማትፈልግ ምንም አትፈልግ። እኔ የምልተኛበት እ ለጥምቀት ያልሆነ ቀሚስ ስትባል ሰምተህ እያንዳንዱ እየለበስክ እዚህ ስትመክረኝ ልትውል። ደግሞ እኔ ደግሞ የብርቴ ግረመኝ እንጂ የአገር ባህል ለብሳ ደግሞ ለመግባት እዚህ ፊጥነ ማለት

እኔ ቆማጣ ማቀዘር የለም። ሚታይ ድርኮ ነው ያለኝ። እኔ ምን ነው ክፍት ጫማ ለብሳል። ተነሳችሁ ማሜ መግሯ አላቸው። አንዳንዶችን ቆማጣ ናቸው፣ ቆማጣ ናቸው እንደምትሏቸው። አንዳንድ ሰው አልነሳም ሲል በክራንች ነው የምትሄድ እንደምትሉት። እኔ እኮ ከጎንደር ነው የመጣው አባቴ ለቁንጅናውም ለሁሉም ለሁሉም ነገር ይዤባችኋለሁ። ዲምፕልም አላስቀረባቸው ብቻ ምቀኝነት ይዞ የሌላ ሰው እግር አመጣ እንዳትፎስት። ከባት ከባት ባት እንኳን የስፖርት እግር ነው ያለኝ። እንደማንም ዶሮ እግር መሰልኩ። አንዳንድ ሰው ወጥንጨት የሆነ ባት ነው ያለው። ወጥንጨት ቁምጣም ሲለብስ ተባረርክ። እኔም ጥሩ ዘላችሁ ባሎቼ ጋር አትሄዱ ብያለሁ። ከባሎቼ አትሄዱብኝ። ባልሽ ባሌ ነው አትበሉኝ ብያለሁ። እሱንም ለሰጠሽ እግዚአብሔርን አመስግኝ። እኔ ሁሌ ፈጣሪ እንዳመሰገብኩ ነው። ምንድን ነው የምታወሪው? እግር ሸኪ ተሸኪ ይሉኛል። ለምን ቂሌን? አይደለም ዶሌን አጠ አትፖስትም። ምን አባ ገባኝ። እኔ እኔ ቆመጣ ዘር የለብኝ። በቃ ሂዱ በናታችሁ ልተኛበት አሁን። ይዞረበት ሰው ነው የሚጠቡ ጆሮ ጌጤን አርጌ ነው እንዴተኛት። ማነው ደሞ በዚህ ሰዓት በዋትሳፕ የሚደውል? አረ ደውሉብኝ፣ ወደዛ ይጭ ተኛበት። ማንም ማውራት አልፈልግም ጋይስ ጆሮ ጌጥ አርጌ ያሉ መተኛት አልወድ ባይ ባይ ባይ፣ ጉናይት ፍቅሮች። ከዚህ በኋላ ጨዋታ ራሱ ይገለማል። እንደ አይ ላቭ ማይሰልፍ። ዋትሳፕ ማይ ላቭ እናቴ ሳፖርተር